ኪራና ጽናት እንደተጋቡ ናቸው ማለት ነው። ምሩና ናሆሚ ደግሞ በፍቅር አብረው እየኖሩ ነው ማለት ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የአሬድ ዩቲብ ቻናል ቤተሰቦች እንደምን አላችሁ? ለአሬድ ዩቲብ ቻናል አዲስ ከሆናችሁ የአሬድ ዩቲብ ቻናልን ሰብስክራይብ በማድረግ እንዲሁም ቪዲዮ ላይክ በማድረግ ከሀሳብ አስተያየታችሁን ደግሞ በኮሜንት መስጫ ቦክሳችን ውስጥ አስቀምጡልን። ውድና የተከበራችሁ የአሬድ ዩቲብ ቻናል ቤተሰቦች ጽናት ድራማ እንግዲህ ጽናድዬ ያው ትነግረዋለች ብለን እየጠበቅን ነበረ፣ ግን እሷ ምንም አይነት ፍንጭ ለመስጠት አልፈለገችም ማለት ነው። እሷ የፈለገችው እንግዲህ እሱ ሀሴትን አፍቅሮ ወይም አግብቶ እንዲኖር ነው። ግን ቢሆንም ግን እንደምትወደውና እንደምትፈልገው በግልጽ ታንጸባርቃለች። ቢሆንም ግን ኪራም የተወሰነ ነገር ሊረዳት ባለመቻሉ እንግዲህ ወደ መለያየቱ ደረጃ ውሳኔ ላይ እንደደረሰ ኪራን ተመልክተናል ማለት ነው። እንግዲህ ኬራ፣ በነገራችን ላይ ኬራ በጣም ሲሰክር፣ እኔ እንጃ፣ የሆነ ሙዱ ብቻ በጣም ነው የሚመቸኝ። ሰከረም ወዳለው ሳይሆን በቃ አነጋገሩ፣ የእጆቹ ምናምን ነገር እኔ በጣም በሰቅ ነው የሚገለኝ ማለት ነው እና ጽና ድራማ ምን አለበት? እውነት እውነቱን ነግራው የመጣው ቢመጣ ብዬ ነው ማስበው። በነገራችን ላይ ምክንያቱም ግራ ከመጠን በላይ እየተጎዳ ነው። እሷም ወዳ ሳይሆን ያው ተገዳ ስለሆነ ምንም ማድረግ አትችልም። እኔ አባቱ ምርጫ አይደለውም ብላ ስለምታስብም ነው ማለት ነው። ውድ ቤተሰቦቻችን እና ጽናት ድራማ እንግዲህ ምሩና ሀሴት ምሩና ሀሴት እንዲሁም ጓደኛቸው ያው ከቤት ለምን አትወጭም እያሏት ነው ማለት ነው። እሷ ደግሞ ለምን እንዴት እያለች እየተናገረች ነበረ። ግን ከቤት ብትወጣ ምንም ይፈጠር ይመስላችኋል? ምንም ይፈጠር ይመስላችኋል? እንግዲህ ሀሴትና ደግሞ ይሄ ብሩክ የሚባለው ደግሞ ወይኔ ብሩክ የሚባለው በእውነት ግን ከዛም ከዚህም ያያት ሴት በሙሉ የሚመኝ ወንድ ነው ማለት ነው። እንደዚህ አይነት ወንድ ደግሞ አቋም የሌለው በሰው ዘንድ ተወዳጅነት የሌለው እንደሆነ ልነግራችሁ ወዳለው እሱ እዛም እዚህም ማለት ነው የሚፈልገው። አሁን ደግሞ እልህ ያዘው ማለት ነው ከሀሴት ጋር። ሀሴትም እንግዲህ ማንነቴን አሳየዋለሁ፣ ጀግንነቴን የማሳየው ነኝ፣ እኔ ማን እንደሆንኩ ማየት አለበት ማወቅ አለበት፣ ያለያ ደግሞ ለናሆሜ እነግረዋለሁ ብላም ሀሳቧን ስታንጸባርቅ ተመልክተናል። እንዲሁም እንዲሁም እንዲሁም ኪራን ኻስ ሴት ምንድነው ችግርህ ልብህን የሰበረችው ሴት ማናት እሷ ማነች እስኪ ንገረኝ ሀሳቡን ስታካፍለ ትንሽ ሊቀልቅ ስለሚችል እስኪ ንገረኝና አወያየኝና ከዛ መፍትሄ እንፈልጋለችው ተይዋንቹው ተዩ ብሎ እሱ ማድበስበስንና መሸፈንን ነበር የፈለገው በጣም በሚገርመው ሁኔታ ኪራ ኪራ ጽናት ናሆሜ እና ምሩ ቤት ውስጥ በነበሩበት ሰዓት እንግዲህ እንግዲህ ህጻት ማንም ስማ እኔ ስማት ካልኩ ሀሴት እንግዲህ ለልጁ ቁልፍ ሰጥቼዋለሁ ብላ ከውጭ ቆልፋበት እሷ ቤት ውስጥ ነበረች ማለት ነው። ቤት ውስጥ በነበረችበት ሰዓት ነበረ ልጁ መጥቶ ሲያንኳኳ ምንም አይነት በር የሚከፍት ሰው እንደሌለ ሲያስብ ቀጥታ ወደ ኪራ ነበረ የደወለው። ወደ ኪራ በደወለበት ሰዓት ደውሎ ቁልፍ ለምንድን ነው ያል አስቀመጣችሁልኝ ወይስ በሰማይ በር እንድ ገባ ነው እየፈለጋችሁት ስሎ ብሎ ቃላቶችን ሲያንፀባርቅ ነበረ እንዴ ሀሴት እኮ ሰጥቸዋለሁ ብላለች ሲል እሱም እንዳይነቃቤ ብሎ ቃላቶቹን ድርድሮና አሰናርቶ አይ አገኘውት አገኘሁት ብሎ ሸወደ ማለት ነው። በጣም የሚገርመው ነገር ግን ይሄኛው ልጅ ለምንድን ነው እዛ ቤት የገባው? ምክንያት ምን ሊያደርግ ገባ? ምክንያቱም እሱ የኪራ ጓደኛ ስለሆነ ነው። ግን የኪራ ጓደኛ ቢሆንም አሁን እንግዲህ ኪራ ኪራ ጓደኛው ጓደኛው ጽናትን እየተተናኮላት መሆኑን ቢያውቅና ምንም ይፈጠር ይመስላችኋል? አንድ ጊዜ ምንድን ነው ያደረገው? እየተንኮሉ ተንኮል እቃ ቤት ገብቶ ግንባሯን በሳማት ሰዓት እሷ እየተኮሳተረች በነበረበት ሰዓት እንግዲህ ኪራ አየና ያው ፍላጎት ሽ ነው ወይ ብሎ ኪራ የራሱን ሀሳብ አንጸባርቋል ማለት ነው። የራሱን አንጸባ ሲያንጸባርቅ ከደረጃ ሲወርድ ደረጃ ላይ ተቀምጣ አገኛት። ጽናትን ጠየቃት። ስሚማ ካሁን በኋላ የሚመያንቺ ነገር ይበቃል፣ እዚህ ላይ ይቁም። ወይስ የማልጨክን ወይስ በራሴ መወሰን የማልችል እመስልሻለሁ እንዴ? ካሁን በኋላ እኔ ስላንች እንደውም አይመለከተኝም አያገባኝም ሲል ተናገራት። ነው አለችው። ቅርያላት ቅርያላትም ቢሆን እኔም የምፈልገው ካንተ ይህንን ነው ስትል ቃላቱን ተናገረች። እሱም እንደዚህ እያወሩ በነበረበት ሰዓት እንግዲህ እየተፈጠረ ነገር ያለውን ሁላችሁም ተመልክታችኋል። የጽናት ድራማ እጅግ የሚያጓጓ ነው። እኛ ተዋደዱ ተፋቀሩ ብለን ደስታችንና ፈገግታችንን ሳንጨርስ እንደገና ደግሞ ተመልሰው መጣለታቸው በጣም እጅግ የሚያሳዝን እና የሚገርም ነው። በነገራችን ላይ ጽናት ድራማ እጅግ ቁም ነገር አዘል ነገሮች የያዘ ነው። ይህ በአብዛኛው በክፍለ ሀገር የሚፈጸሙ ድርጊቶች ናቸው። ምክንያቱም አባት ለአንድ ባለጸጋ ልጁን ለመዳር ይፈልጋል። ልጆቹ ደግሞ ሁለቱም የሚፋቀሩና የሚዋደዱ መሆናቸውንም ያስታውሳል። ስለዚህ የክፍለ ሀገር ልጆች ደግሞ በቤተሰቦቻቸው ቁጥጥር ውስጥ ናቸው። ከቤተሰቦቻቸው ቁጥጥር ውስጥ ምንም አይነት ማድረግም ሆነ መወሰንም አይፈልጉም። ምክንያቱም እናትና አባታቸውን ለማዋረድ ወይም እናትና አባታቸውን ማሳፈር አይፈልጉም። እንግዲህ ጽናት ላይም የምትመለከቱትና የምንመለከተው ይህ ድርጊት ነው። እንግዲህ እነ ምሩ የወሰኑት ውሳኔ ለጽናት ያዋጣታል ወይስ ሳያዋጣትም የምንለውን አብረን የምናይ ይሆናል። በነገራችን ላይ ጓደኛዋ የምትመክራት ምክር እጅግ እጅግ በጣም ጥሩ ነው። ምክንያቱም አንድ ሰው በሕይወቱ ላይ የሆነ ነገር ሲገጥመው ውሳኔ መወሰን አለበት። ሁሌ በሰው እቅድና በሰው ዓላማ አለመጓዝ ነው። በራስ መተማመን በራስ መቀድ በራስ በራስ መተማመን በራስ ማቀድ በራስ መጓዝ እንዲሁም ከፈጣሪው ጋር ተነጋግሮ ችግሩን በመፍታት ነው እንጂ ነገሮችን እየሸሹ ወደኋላ በማለት ምንም አይነት መፍትሄ ሊመጣ አይችልም። ምሩን ታውቃላችሁ፣ ከዚህ በፊት እንዴት እንደሆነች። አሁን ላይ ግን ያው ናሆሜ መጨከኑንና ተስፋ መቁረጡን ስታይ ነበረ የፍቅር ጥያቄዋን የተቀበለችው። እኔ ሰልችቶኛል ሲላት ነበረ ቀጥ ብላ ከቤቱ የገባችው። በነገራችን ላይ ድራማ ላይ አንዳንድ ነገሮች ሲሰሩ በጥንቃቄ መስራት ያለባቸው ነገሮች አሉ። ለምሳሌ አንዲት ፍቅረኛ ያላት ሴት እና አንድ ፍቅረኛ ያለችው ወንድ፣ በነገራችን ላይ ከትዳር በፊት አብረው በማይኖሩ ቢሆን የተመረጠ ነው። ድራማዎቹም በዚህ መልኩ ከቀጠሉ የኢትዮጵያ ሕዝብ ምን ሊሆን እንደሚችል ማሰብ አለባችሁ። ስለዚህ ድራማ የምትሰሩ ሰዎች አንዲት ሴት ልጅ እጩኛ ከያዘች በስነ ስርዓት ባሏ ጋር ወይም ቤተሰቦቿ ጋ ሽማግሌ መላክ አለበት። ከዛ ያ ከተፈጸመ በኋላ ስርዓተ ጋብቻቸው ከተፈጸመ በኋላ አብረው መኖር እንዲችሉ ብታስተካከሉልን ይህ የግሌ አስተያየት ነው ብታስተካከሉልን የበለጠ ያስፈልጋል ማለት ነው። እንግዲህ ያያችሁት ነገር ሁሉ ይህንን ይመስላል። እና ሁላችሁም ጽናት ድራማን ሰብስክራይበር እያደረጋችሁ እንዲሁም ፌርማታ ዩቲዩብ ነው የሚለው ቻናላቸውን ሰብስክራይብ እያደረጋችሁ ዩቲዩብ ቻናል ያላችሁ ገብታችሁ እነሱን አይታችሁ እናንተ ደግሞ የመዳም ቅመሞች ፈትፍቱ ማለት ነው። መፈትፈት ጥሩ ነው። ፍትፈታ ጥሩ ነው። ፍትፈታ መስራት አሪፍ ነው። ጠንክሮ ለሰራ ውጤት እንዳለው ለነገራችሁ ወዳለው ውድ የመዳም ቅመሞች ከስራችሁ ባሻገር ዩቲዩብ እየሰራችሁ አንዳንድ ነገር መሸፈን እንደምትችሉ ልነግራችሁ ወዳለሁ። በነገራችን ላይ ሰበር ዜና ብላችሁ ከምትሰሩና ፍትፈታ ከምትሰሩ የሚያዋጣችሁ ፍትፈታ ነው። ፍትፈታም ስትሰሩ የሰው ድምፅ ሳታስገቡ የእነሱን ድራማ ማየታችሁ አንድ ባንድ ከታረካችሁና ከእናንተም ካንደበታችሁ ከብርታታችሁ ደግሞ ጨመር ካደረጋችሁበት እጅግ ማራኪና ቆንጆ የሆነ እይታ እንደሚኖራችሁ ባለሙሉ ተስፋ ነኝ። ስለዚህ ሁላችሁም በርትታችሁ መስራት እንዳለባችሁ ነገር ነግራችኋለሁ ማለት ነው። ውድ ቤተሰቦቼ፣ የአሬድ ዩቲብ ቻናል ግን አዲስ ከሆናችሁ የአሬድ ዩቲብ ቻናልን ሰብስክራይብ አድርጉ፣ እንዲሁም ላይክ አድርጉ። ከዛም ደግሞ በወክሳጥን መስጫዋ ውስጥ ሀሳብ አስተያየታችሁን አስቀምጡልን። እንግዲህ ውድ ቤተሰቦቻችን፣ አሁን ደግሞ አዲስ ድራማ በሀረግ ወይም በለዛ ዩቲብ ላይም ፍላጎት የሚል ድራማ መጥቷል። እኔ ይቸዋለሁ ግን ለመፈትፈት ስማቸው በጣም ብዙ ነው፣ ብዙ ተዋናይ ናቸው የመጡት። በነገራችን ላይ ሉሊት ያለችበት ድራማ አያምርም ብሎ ማሰብ ዘበት ነው። ቆንጆና የአማረና ውብ እንደሚሆን ባለሙሉ ተስፋ ነኝ። ክፍል አንድን እንግዲህ ሁለት ቀላ አዳምጠውና በቀጣይ ቪዲዮ ይላችሁ መጣለሁ። እስከዛው ድረስ እናንተ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አብራችሁን ቆዩ። አብራችሁን ስለነበራችሁም ከልብ እናመሰግናለን። ክቡራንና ክቡራን አድማጮቻችን በዓለም ውስጥ ዳርቻ እንዲሁም በሀገር ውስጥ ያላችሁ በሙሉ ሰላማችሁ በክርስቶስ ብዝት ትርፍርፍ ይበልልን እንደ ምድር አሸዋ እንደ ሰማይ ከዋክብት። ክፉ አይንካችሁ፣ መልካም ነገር ይቀርባችሁ። ወዳችኋለሁ አከብራችኋለሁ። ይህ የያሬድ ዩቲብ ቻናል ነው። ለያሬድ ዩቲብ ቻናል አዲስ ከሆኑ ቻናሉን ሰብስክራይብ፣ ቪዲዮን ላይክ እያደረጋችሁ ቤተሰብ ሆኑ። እንግዲህ ሀረግ ድራማ ሀረግ ድራማ እንግዲህ እንደምታውቁት ኤፍራታ በያፌት እጅ ቁጥጥር ውስጥ እንደሆነች ሁላችሁም ታውቃላችሁ። እንግዲህ ፈጣሪ ብሎ እና ፈቅዶ ያፌትና ናታንም ታርቀው እኔ የታሰር ብዬ አልልም። ምክንያቱም ታርቀው ወንድማቸው ይመስለኛል ለጺና ለናታን ወንድማቸው ነው የሚመስለኝ። እና ይቅርታን የመሰለ ነገር የለም እነዚያ የታገቱትም ልጆች ተፈተው እንግዲህ ሀረግ ድራማ ሊያልቅ ትንሽ ጫፍ ላይ እየደረሰ ነው። ምናልባት ከአሁን በኋላ ሁለት ክፍል ወይ ሶስት ክፍል ቢኖር ነው ከዛ በኋላ የሚጠናቀቅ ነው የሚመስለኝ። በጣም የምንወደው እና በጣም የተመቼን ድራማ ቢኖር ሀረግ ድራማ ነበረ፣ እንዲሁም ጽናት ድራማ ነው። ሁለቱም እንግዲህ እመገባደድ ሰዓት ላይ እየደረሱ ነው። እስከዛው ድረስ ግን አብረን አለን ማለት ነው። የሚዳም ቅመሞች አዲስ የሆናችሁ ሰብስክራይብ አድርጉ። አዲስ ያልሆናችሁ ደግሞ ላይክ እና ሼር አትርሱ። እንወዳችኋለን፣ እናከብራችኋለን። ለጊዜ ይህን ያህል ካቀረብንላችሁ ደግሞ በሌላ ፕሮግራም እንገናኛለን። እስከዛው ድረስ ሰላም፣ ጤና ተመኘውላችሁ።